ምን የለውም ነው የሚባለው በእናታችሁ ሌላው እዚህ ጋር ለዚህ ለእንጀራዋ ለአምባሻዋ ብለው ከሀገር ወጥቶ በየቢሮ በየቦታው እንደዚህ እንደው አግድም አግድም ይዞ ይተኛል ማለት ነው እና ለስራ ነው የወጣው ከሀገር እንዳለ ንቀል ብሎ ግን እዚህ ጋር ደግሞ በምግብ የሚጫወቱት እቺ ያለም እኮ እቺ ያለም እኮ ወዴት እየሄደች እንደሆነ እኮ ይገርማል። ወላ ላዚም አንዳንድ ጊዜ የሆነ ሰው ሲጠግብ ሰው ሆዱ ሲሞላ ፈጣሪውን ይረሳል። እንደው አብዝታችሁ አትብሉ በልኮ ብሉ የሚባለው ነገር እውነት ነው። በቃ ችግርን ይረሳል፣ ሰውን ይረሳል፣ ፈጣሪውን ይረሳል ማለት ነው እና በጣም ነው የገረመኝ ማለት ልጅቷ ምን እያስተማረ ነው ነው ያልኩኝ ማለት ነው እና ነጌ እሷም ማለት ነው በቃ ይሄ ኒንጃ ነጌ ላይ እሷም እንደዚህ ላድርግ ነው የምትል ገብታቸዋል። ልጅ ደግሞ ነጭ ወረቀት ነው፣ እናንተ እንደጻፋችሁበት፣ እናንተ እንደሳላችሁበት ነው የሚያድገው ማለት ነው። እና ምን እያስተማርካት ነው ለልጅ ማለት ነው። እናንተ በምግብ መጫወት፣ አንዳንድ ጊዜ አሁን ላይ ወጣ ያለ ነገር መስራት እየተለመደ የሆነ እየመጣ ነው፣ ቲክቶክ ላይ ማለት ነው። ለምን በቃ ሀበሻ ለምን እንደሆነ አላግም፣ ወጣ ያለ ነገር ካላየ አይሆነውም። በቃ ለዚህ ነው ሰውም ጥሩን ነገር ሳይሆን ያበሻን አይምሮ በልቶታል። በቃ ሰው መጥፎ የሆነ ነገር ላይ አይምሮ በቃ ስለሚንጫጫ ሁሉም ሰው ዝም በቃ አይልም። ኢትዮጵያውያን ባህል ወግ ምናምን የሚባል ነገር አለ ስለሚንጫጩ አይ ምንድን ነው ኔጌቲቭ የሆነ ነገር ምንዥ ልምጣ በቃ ገርማል ግን አንዳንዴ ደግሞ ለቪው ወይ ለላይክ ወይ ለፎሎ ብለን ለእውቅና ብለን ይህንንጃ እቺ ህልኮ እኮ ስንት ያጣለ። አንተ እንደዚህ አይዶና አላውቅም። ብቻ አሰላም አለይኩም ወራህመቱላሂ ወበረካቱ እንደ ንጉርስታ ሰላም ሰላም ብያለሁ። ለከዶ የጅማ ትዩብ በአዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱላችኋለሁ። እንግዲህ ስደት ላይ ያለ ሰዎች እንደዚህ ሰርተን ነው እንደዚህ ሰርተን ነው። እናት አባቶቻችን አይ ልጅ አርባ ሀገር፣ አለች እየሰራች ነው ትላለች ይላሉ ማለት ነው። እኛ እንደዚህ ለፍተን ጥረን ግረን ነው የምንሰራው። እንጃ ስደት፣ በተለይ ለሴት ልጅ ስደት ወላሂ አላዚም እኔ እንዱ ስደት ብዘጋ ደስ ይለኛል። ደስ ይለኛል፣ ለሴቶች ቢዘጋ ደስ ይለኛል። ወላሂ ነው የምላችሁ። እንደ ስደት የሴት ልጅ ሕይወት የሚያበላሽ ነገር የለም ማለት ነው። እና በእኔ አኳያ ስደት ምንም ቢሆን ለሴት ልጅ ጥቅም የለውም። በተለይ ደግሞ አግብታችሁ የምትሰደዱ ሰዎች ተመልሳችሁ ከመቶ አስር አንድ ፐርሰንት ልበላችሁ ያን ነገር የምታገኘው እንጂ ወንድ ልጅ ቁት ብሎ አይጠብቃችሁም። ባይዘዌ ማለት በቃ እኔ እኔ እንትን ከምለው ማለት ነው። ለምሳሌ ከምደግፈዋቸው ሴት ልጅ በተለይ አግብታ እንድትሰደድ ነው አያስፈልግም፣ ነው ምላችሁ። ሴት ልጅ አግብታ መሰደድ የለባትም። ያገኘችውን ነገር ለምንቆሎ ምንም አይሆንም ከሱ ጋር እየበላች ትዱር ነው ምለው። በተረፈው ደግሞ መግቢያው ላይ ያያችሁት ቪዲዮ ማለት ነው። አንድ ፈረንጅ ልጆቹ ሲወለዱ ጥቁር ናቸው። ጸጉራቸው ያበሻ የአፍሪካ ከለር ነው። አበሻ እና የታሉ ልጆቼን የልጆቼን ላይ ነው የመጣሁት። እናም ልጆቼን እኚህ የራሴ ልጆች አይደሉም ብሎ ሐኪም ቤቱን እንዳለቀ ውጥውጥ ውጥውጥ አደረገላቸዋለሁ ማለት ነው። እናንተ ብትሆኑ ምን ምን ታደርጋላችሁ፣ እስ ማለት ነው። አንድ ሰው ማለት በነገራችን ላይ ኢትዮጵያ ላይም አለ እንደዚህ አይነት ነገር፣ በተለይ እንደውም ቲቪ ላይ ሁሉ ቀርቦ ነበር ማለት ነው። የአበሻ ልጅ ሆነው እንዳለ በቃ ነጭ አሜሪካ ዜግነት ያላቸው የሚመስሉ ጸጉራቸው እንደዚህ በቃ እንትን ከለር ምናምን የእነሱን ከለር ምናምን እንዳለ አይናቸው ምናቸው እና አንዳንድ ጊዜ እንደዚህ አይነት አጋጣሚ እንትን ሊያጋጥሟቸው ይችላል። ግን በጣም ከባድ ነው። አስባችሁታል? ነገሩ አሁን ላይ እኮ ወዲያው ራሱ እኮ ዲ ኤን ኤ መስጠት ይቻላል። ከሱ ከሱ ትውለድ አሁን ላይ ጊዜው አስፈርቶ የለ ባለትዳር እየሆኑ ሴቱ እየሄደ ነው እና እንትን ማለት ይቻላል፣ ምንድን ነው ማየት ይቻላል። ነገር ግን በቃ ልጆቹ ሊያይ ሲመጣ ልጆቹ፣ እሱ አሜሪካዊ ነው፣ ልጆቹ ደግሞ እንትን አፍሪካዊ ነው የሚመስሉት፣ ጠይም ናቸው ምናምን፣ በቃ እንትን አለ። ቀወጠው ቀወጠው ደግሞ የወለደችው መንታ ነው ማለት ነው እና እንዲ ሐኪም ቤቱን በአንድ እግር እኳ ቆሞ፣ ከየት ነው ያመጣሹ? እኔ ልጆቼ ላይ ነው የመጣሁት። እነዚህ የራሴ ልጆች አይደሉም። ወዴት ነው እንዴት ነው ልጆች የነሳየኝ? እንትን ሀኪሙ ራሱ እንትን ብሎ ቢያረጋገው እናቴ እንትን ሊላት ልጅ ሴት የ ሊደበድቧት ማለት ነው። እና ወይ ከሌላም ወልዲያ ይሆናል። አይዶን ነው ሲቀጥል፣ ደግሞ ወይ ደግሞ አንዳንዴ እንደዚህ አይነት ነገር አላ ሱብሐነ ወተዓላ ሁን ሲለው ይሆናል። እና ተፈጥሮም ሊሆን ይችላል። እና ብዙዎችም ስላየም ማለት ነው። አንዳንድ እነሱ በቃ ማለት ብዙ እንደዚህ በየተለያየ ሀገር አንድ እንደውም እንትናት ምንድን ነው? እሷ እንደውም አባትዮ ነጭ ነው፣ እሷ ደግሞ እንትናት ምን የአፍሪካ ከለር ነው ያላት መንታ ወልዳ የሚገርማችሁ ነገር አንዷ ከለሯ እናቷን ቁጭ የአፍሪካ ከለር አንዱ ደግሞ አባቱን ቁጭ ነጭ ሆኖ ማለት ነው። እና መንታ ሆኖ ራሱ የፈጣሪ ስራ ሱብሃንላ የሚገርመው ማለት ነው የአፍሪካ ከለር እና የአሜሪካ ከለር፣ ይገርማል። እሱ በቃ መስራት ይችላል አላህ ሱብሃነ ወተዓላ። እንኳን ከለርን አይደለም ምድርና ሰማይን የፈጠረ ጌታ ይሄን ያቅተዋል አይደለም። እና እሱ ደግሞ የፈለገውን ነገር ማድረግ ይችላል። ብዙዎች ደግሞ እያየን ነው፣ ግን በቃ እንጃ ይከብዳል አይደል? ወይ ደግሞ ቀድማችሁ ባትራ ሳውንድ የታያችሁት ብትታዩም ከለር ያሳያል እንዴ? አይደ ነው ከለር የሚያሳይ አይመስለኝም። ግን እናንተ ብትሆኑ የወለዳችሁት ቀና ባላችሁ ሊጠይቃችሁ መቶ ልጁ ልጆቼ እኔ አይደሉም እነዚህ ይሄ ምን አይነት ከለር ነው ብሎ ሐኪም ቤቱን ቢቀውጠው ምን ታደርጋላችሁ? ወላይ እንዴት እንዳሳዝነችኝ ማለት ነው። ቁልጭ ቁልጭ እያለች ስታየው ነበር ምናምን እና የኔ ልጆች አይደሉም፣ ኬት ነው ያመጣሽው ምናምን ምናምን። በቃ ሀኪም ቤቱም በአንድ እግር ነው ያቆመው። እና አሳየ ልጆችን፣ ልጆቼ የት አሉ? እኔ እነዚህ ልጆች የራሴ አይደሉም፣ አምጪ ልጆችን እያላት ነበር ማለት ነው። እና ከባድ ነው ከባድ ነው። ላችኋለሁ። በተረፈው ባይ ባይ። ነገ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።